መጋቢት ወር በኢትዮጵያ ታሪክ መሠረታዊ የፖለቲካ ለውጥ የተካሄደበት በተለይ ደግሞ መጋቢት 2010 መላው ኢትዮጵያውያን በሀገር ውስጥም በውጭ ሀገርም በኢትዮጵያ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ፊት ቀርቦ ሀገርና ህዝብን ለመምራት ቃለ መሐላ በፈጸሙበት ጊዜ ከፍተኛ ድጋፍ የሰጡበት ይህ ድጋፍ ደግሞ የኢትዮጵያን ብልጽግና ይሁን ለማድረግ ተስፋ የተጣለበት ወር ነበር። የዛሬ ሰባት ዓመት ማለት ነው። በመጋቢት 2010 የተቀጣጠለው ለውጥ በኢኮኖሚውም ዘርፍ ከፍተኛ የሆነ ለውጥ የተመዘገበበት ነው። ኢትዮጵያ ላለፉት ስልሳ አመታት እና ከዛ በላይ በተከታታይ አመታት በቢሊየን በሚቆጠር ዶላር ከውጭ ሀገር ስንዴ ከምታስገባበት ወጣ በለውጡ መንግስት ስንዴ የሀገር ውስጥ ፍጆታ ለህዝቡ ችላ ወደ ውጭ ሀገር ስንዴ ኤክስፖርት ለማድረግ የቻለችበት የለውጥ ብስራት በኢትዮጵያ የታየበት ወር ነው። ይሄ በተለይ በግብርናው ዘርፍ የግብርናን ምርት በከፍተኛ እድገት በመጨመር የሀገሪቱን አርሶ አደሮች ምርትና ምርታማነትን በማሻሻል ኢትዮጵያ በቀጣይ ደግሞ ከተረጅነት ወደ ምርታማነት የሚል መሪ ቃል አንግባ ከአሁን በኋላ ስንዴ ብቻ ሳይሆን ማንኛውንም አይነት ምግብ ከውጭ ከማስገባት ወደ ውጭ ኤክስፖርት ለማድረግ እና በምግብ ሉዓላዊነት ራሳችን ለመቻል የሚያስችል በቂ ዝግጅት ተደርጎ ወደ ተግባር የተገባበት ወር ነው መጋቢት ወር። በማህበራዊም ዘርፍ በተለይ ትምህርትና ጤና ተደራሽነት ላይ ያተኮረ እና ጥራት የጎደለውን የልማት አካሄድ በመቀየር ጥራት ላይ የተመሰረተ ትምህርት፣ ጥራት ላይ የተመሰረተ የጤና አገልግሎት በሀገሪቱ እንዲስፋፋ መሰረታዊ የሆነ እርምጃ የተወሰደበት ነው። ስለዚህ ይህንን ለውጥ እና እድገት የኢትዮጵያ ሕዝብ በአሁኑ ጊዜ በመጋቢት ወር በተለያየ እውነቶች እንዲያከብሩት እንዲያስታውሱት ድሉን የራሳቸው አድርጎ እንዲይዙት በቀጣይም ደግሞ እነዚህን ድሎች አስጠብቆ እንዲቀጥሉና ተደማሪ ድሎችን ለማረጋገጥ እንዲተጉ ለማነሳሳት በተለያዩ ዝግጅቶች በአገሪቱ እየተከበረ ይገኛል። ለምሳሌ በኢኮኖሚ እድገት ውስጥ ሊታለፍ የማይችልና ሊገለጽ የሚገባው አንዱ የኤነርጂ ዘርፍ ነው። ኤነርጂ ላይ ከሰባት ዓመት በፊት ኢንዱስትሪዎች በኤነርጂ ምክንያት ስራቸውን በአግባቡ መስራት የማይችሉበት፣ የተለያዩ የህብረተሰብ ክፍሎች መብራት ኤሌክትሪክ ኃይል በአግባቡ ማግኘት የማይችሉበት፣ በአሁኑ ጊዜ ግን ህዳሴን ጨምሮ በርካታ የኃይል ማምንጫ ተቋማት ወደ ኢኮኖሚ በመግባታቸው ምክንያት ከጥፍ በላይ ኃይል ጨምሮ በአሁኑ ጊዜ የማሰራጨት ችግር ካልሆነ በስተቀር የኃይል አቅርቦት ችግር በኢትዮጵያ ውስጥ እንዳይኖር አድርጎ ዘላቂ የሆነ መፍትሄ የሰጠ የፖለቲካ ለውጥ ነው መጋቢት 2010 የተደረገው። ከዲሞክራሲም አንጻር የዲሞክራሲ ስርዓት የዲሞክራሲ ተቋማትን ነፃና ገለልተኛ ሆኖ እንድይደራጅ የተደረገበት ነው፣ የመጋቢት 2010 ማለት ነው። እንደ ምሳሌ መጥቀስ የሚችለው ስድስተኛው ሀገራዊ ምርጫ በሪፎርሙ በተደራጀው የምርጫ ቦርድ ነፃና ገለልተኛ ሆኖ ፊታዊና ነፃ ምርጫ የተካሄደበት መሆኑን ለማስታወስ እወዳለሁ። ስለዚህ በፖለቲካ፣ በኢኮኖሚ በማህበራዊ በአጠቃላይ ሁለንተናዊ የሆነ ልማት ለማረጋገጥ ከፍተኛ የሆነ ጥረት ተደርጎ ውጤት የተገኘበት ነው። እነዚህን ውጤቶችን ለማስመዝገብ ግን በኢትዮጵያ ታሪክ ከፍተኛ የሆነ ተግዳሮት ተገጠሙበትም ጊዜ ነበር፣ ያለፉት ሰባት ዓመታት። ለምሳሌ ኮረና ያጋጠመን በዚህ ወቅት ነበረ። ድርቅ፣ ከፍተኛ ድርቅ በቦረና አካባቢ በሌሎችም ሀገራችን ክፍሎች የገጠመን በዚህ ጊዜ ነበር። የአንበጣ መንጋ የገጠመን በዚህ ጊዜ ነበር። አስከፊ ሊባል የሚችል የእርስ በርስ ግጭት፣ ጦርነት ደረጃ ያመራው የሰሜኑ ግጭት የገጠመን በዚህ ጊዜ ነበር። እነዚህም ሁሉ የለውጡ መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት በሳል አመራር መላው ኢትዮጵያ ህዝብ፣ መላው አባላችን እና አመራራችን ተቀናይቶ እነዚህን ተግዳሮቶችን በሙሉ ወደ እድል ቀይረን የሀገራችን ኢኮኖሚ እድገቱ እንዲቀጥል መላው ህዝባችን፣ መላው አባላችን በየደረጃው የራሳቸውም የጥረት ውጤት ስለሆነ ራሳቸው ደግፎ ያመጡት ለውጥ ስለሆነ እንዲያስታውሱት፣ እንዲዘክሩት ለቀጣይ ትላልቅ ግቦቻችን ደግሞ አቅም ሆኖ እንዲያግዝ እንዲያነሳሳን በተለያዩ ኩነቶች እንዲያከብሩ በአሁኑ ጊዜ በመላ ሀገሪቱ እና እንደዚሁም ደግሞ በክልላችን ሰፋ ባለ መልኩ ለማክበር ዝግጅቱ ተጠናቅቋል።